ትልቅ የስራ እድል አለ፣ ተጠቀሙበት። እኛ ፓርቲያችንን ብልጽግና ስንል ህዝባችን በልቶ ስለሚያድረው ጉዳይ ስጋት ሊሆንበት ስለማይገባ ነው። ብልጽግናዎች አያቸዋቸው ለኛ ለእኛ ለሴቶች የሚመኙልን ሽርሙጥና ነው። አብይ አህመድ ያለው የኢኮኖሚ ፕሮፖዛል ለሴቶች ሽርሙጥና ነው። ይህ ስራ እድል የበረጠልኝ ተመልከቶት። እንግዲህ አብይ ፋኖን ሳይችል ጅልጥ ነው። ዝም ብሎ ተራ ጅልጥ ነው። ማስዋብ፣ መብራቶቿን ማደስ፣ ቆሻሻ ማጽዳት እንችላለን ችለን ደግሞ እያሳየን ነው የጀመርነውን እንጨርሳለን እንደምናየው መብላት ቢፈልጉ መጠጣት ቢፈልጉ አብይ አህመድ የተቃጠለ ካርድ ነው ኤክስፓየር ያደረገ ካርድ ነው ሰንኮፉን ነቅሎ ከኢትዮጵያ የሚወገድበት ጊዜ በደጅ ነው ብልጽግና አንዴ ከደደቡ በዛው ነው ደደብነታቸው የሚቀጥለው አንዴ ከጀዘቡ በዛው ጀዝበው ነው የሚቀሩት መመለስ የለም መጸጸት የለም የፈለገ ደሞዝ ቢጨመር ምርትን ካልጨመርን በስተቀረ ኑሮ ውድነት ማቋቋም አንችልም መልከ ጥፉ በስም ይደግፉ ማለት የአማራ ህዝብ አይዞህ ሰራዊት መጣልህ ይዘመነ ካሴ የዘመነ ካሴ ስፒች አስደናቂ ነው። ብልጽግና መንደር ስንጫጫ፣ ምድር ኮሳሳ ምንም መተንተን የማይችል በጥላቻ ብቻ የታወረ የትም ሀገር ብትሄዱ መንግሥት ብቻውን ቤት እየገነባ ለዜጎች ቤት አያዳረስ። ከሁሉ በላይ የምንሰራው ለሕዝባችን ነው። የሰማችሁ ነው እህቶቼ። ማንም መጥቶ አይሰራለን። የሚያጣሉ የሚያጋጩ አጀንዳዎችን አለማራገብ። እማማ ኢትዮጵያ የምንላት ኢትዮጵያ ሀገራችን፣ ምየ ኢትዮጵያ ብለን የምንጠራት፣ አብይ አህመድ ያስቀመጠው ቅልብ ሰራዊት ዛሬ አንገቱን ደፋ። እንግዲህ ዛሬ ቅዘና ማን እንደሆነ አይተናል። ሰውዬው ስራ ፈላጊ ነው እንጀራ ፈላጊ ነው። ከመጣው ሰውዬ ጋር የሚለጠፍ ነው። የዘመነ ካሴ ስፒች አያም ጎይን ቱ ሪከርድት እንደ አማራ እንደ ስሎጋን ተጠቀምበት፣ አስደናቂ ነው። እናንተ እየሞታችሁ እኔ ልኑር የሚላል እየገደልኳችሁ እናንተ ሙቱ እኔ ልኑር የሚል የዘመነ ካሴ ንግግርና ወጣቷ ልጅ የኢሃ ፓዋር የተናገሩት ለእኔ እዚህ ልቤ ውስጥ ላይ ቀር። ኢትዮጵያ ተስፋ አላት። ኢትዮጵያ የመትረፍ ተስፋ አላት። አብይ አህመድ አቢዩዝ ያደረገው ኢትዮጵያዊነት አይደለም። ኢትዮጵያዊነት እያለ አቢዩዝ ያደረገው ኢትዮጵያዊነት አይደለም። የህፃናት መጫወቻ ፋውንቴን ፓርክ፣ የመኪና ፓርኪንግ የሚባል ያልነበረው መስመር ነው። የመኪና ፓርኪንግ መፍጠር ችለናል። ጥሩ መብራት ገብቷል። ስታንዳርዱን የጠበቀ የከተማ ስታንዳርዱ እንዲያሟላ ተደርጎ እንደምናየው አረፍ ብሎ ቡና መጠጣት ቢፈልጉ፣ መብላት ቢፈልጉ፣ መጠጣቱ ቢፈልጉ ዮሐንስ ስቱዲዮ ተቀምጦ አብይ ምን ይፈልጋል በዚህ ሰዓት ምን ብዬ ብናገር ደስ ይሏል? እና ቦሌ አካባቢ እሱን ፎቅ እንዴት ብዬ ልንከባከበው፣ ባንክ ያለኝ ገንዘብ እንዴት አድርገ ሴፍ ላድርግ፣ ምን ይፈልጋል አብይ ከኔ ምን ይፈልጋል ነው የአብይ ደጋፊዎችም ጭምር ማለት ነው። አሰብ ምናምን እኮ የሚ አንዳንድ ኢትዮጵያ ሕዝብ የዳቦ ጥያቄ የዶክተሮች ጥያቄ እዛም እዛም በሚራገበት ጊዜ የቀይ ባህር ጥያቄ የሁሉም የኢትዮጵያ 130 ሚሊዮን ጥያቄ ነው። እያንዳንዱ ኢትዮጵያዊ አምባሳደር መሆን አለበት። ሰውየው ስራ ፈላጊ ነው። ቤተሰቡ ማኔጅ ማድረግ የማይችል ኢቲቪ መጣ ስለ ባህር በር እንትን ያደርጋል። እንጀራ ፈላጊ ነው። ከመጣው ሰውዬ ጋር የሚለጠፍ ነው። ይህንን ፋሲሊቲ ወይም ደግሞ አገልግሎት የሚያገኙበት መስመር ነው። ኮኔክቲቪቲ የምንለው በደንብ የተገበረበት ነው። ከሁሉ በላይ የምንሰራው ለህዝባችን ነው። ህዝቡ በተሻለ ሁኔታ በላስቲክና በተለጣጠፉ ቆርቆሮ ቤቶች ውስጥ ሳይሆን እንደዚህ ብርት ብሎ ለአይንም በሚያምር ስንኖር እንደ ኢትዮጵያ ኢትዮጵያዊ ስንሞት ኢትዮጵያ እያለ አቢዩዝ ያደረገው የኢትዮጵያን ማንነት የገደለው ኢትዮጵያዊነትን ትርጉሙን ያበላሸው የኢትዮጵያዊነትን ትርጉም ያጠፋው አብይ አህመድ የተበላ እቁብ ነው። የተቃጠለ ካርድ ነው። ኤክስፓየር ያደረገ ካርድ ነው። ከኤርፖርት ይጀምራል ክራይሙ። የግለሰቦችን ሻንጣ በመዝረፍና በመበርበር ንብረትን በመስረቅ ዘረፋው ራሱ የሚጀምረው ወንጀሉ የሚጀምረው ከኤርፖርት ነው። ከኤርፖርት የጀመረ በየጓዳው፣ በየቤቱ፣ በየመንገዱ፣ በየጎዳናው ወንጀል ተትረፍርፎ የፈሰሰባት አገር ሰው በሰላም ወጥቶ የማይገባባት። እግረኛው ምቹ ሁኔታ እንዲያገኝ ተሽከርካሪዎች በዚህ መንገድ መጠቀም ይችላሉ። ይሄ ብዙ ትርጉም አለው። እንደ ተራ ነገር የምንመለከተው ሳይሆን ለኢኮኖሚው ትልቅ ግብአትን ይዞ የመጣ ነው። ከተማችንን ውብ አበባ እናደርጋለን ስንል ማስዋብ፣ መብራቶቿን ማደስ፣ ቆሻሻ ማጽዳት በእነዚህ ሰዎች ነው የሚተዋመነው። አብይ አህመድ ኢንተርናሽናል ባውንደሪ ቀይሬ በዚህ ገብቼ እንትን አደርጋለሁ ብሎ ሳይሆን አጀንዳ እንዴት አድርግ መፍጠር እችላለሁ የሚለው ነው። ጀነራል ዮሐንስ ኤርትራ በታሪኳ እንደ አሁን የሰጋችበት ጊዜ የለም አለ። ከምርዳ ተጨዋታ እኮ ኤርትራ ማን ነው የሰጋችሁ? አብይ እንዳይወራት ሬሊ አብይ ፋኖን ሳይችል አሁን ዮሐንስ መንጋግ የሚያድናት ብልጽግና የሚያድነው ብልጽግና። ያው ተመልካቾች፣ አብይ አህመድ ተናግሮ ያውቃል ስለዚህ ጉዳይ? ለምንድን ነው ተጋሩን ወደፊት እያስመጣ የሚያዋርዳቸው? ነው ጥያቄ ውስጥ እኮ ነው። ብርሃኑ ጁላ አለ ለምን አይናገርም? ሲሰራ በርካታ የስራ እድል ተፈጥሯል። በጥቅሉ የጀመርነውን እንጨርሳለን። ለህዝባችን ቃል በገባንበው ልክ ነው የምንሰራው። ስንተባበር እንችላለን ስለን ደግሞ እያሳየን ነው። የጉቦኛው ብዛት ከቀበሌ ዘበኛ ጀምሮ እስከ ትልቅ ትልቅ ሚኒስተር ድረስ በጉቦ የተጥለቀለቀች አገር ታክስ ሊከፍል የመጣው ግማሹን ለሱ ግማሹን ለመንግስት ተካፍሎ በጉቦ የሚዘርፍባትን አገር ነው። ክራይም ተጥለቅልቆ የፈሰሰባት ወንጀል ተትረፍርፎ የፈሰሰባትን አዲስ አበባን ከክራይም የነፃት እያለ የፖሊስ ኮሚሽነሮ ይነግረናል። ኢትዮጵያኖች በሙሉ ተስፋ እየመጣ ነው፣ ብርሃን እየመጣ ነው። ኢትዮጵያ ሀገራችን ልትተርፍ ነው። አስጨናቂው ብልጽግና ሊወገድ ነው። ብልጽግናና ርዝራዡ ሰንኮፉን ነቅሎ ከኢትዮጵያ የሚወገድበት ጊዜ በደጅ ነው። በዚህ ተጽናኑ ኢትዮጵያኖች፣ በዚህ ደስ ይበላችሁ ኢትዮጵያኖች። አንደኛና መሰረታዊው መፍትሄ ምርትን መጨመር ነው። ምርትን ካልጨመርን በስተቀር ከውጭ እያስገባም በዶላር በተለያየ መንገድ ኑሮ ውድነት ማቋቋም አንችልም። የፈለገ ደሞዝ ቢጨመር የሚጨመረው ለእናንተ አይሆንም። ምርትን መጨመር እንግዲህ በኢትዮጵያ ታሪክ ለመጀመሪያ ጊዜ ከስንዴ ተረጂነት ወጥተን ይልማ መርዳሳ አለ ተስፋዬ፣ እነ ተስፋዬ ባለፈው ልጁን የዳረ ተስፋዬ ጀነራል ተስፋዬ አለ። እነ ሹማ አብደታ የሚባሉ ጀራሎች ምናምን እኮ አሉ። ይሄ እኮ ጡረተኛ ምድር ጡረተኛ ነው። ከምታመጡ አክቲቭ ጀራሎቹን ለምን አታመጡ ስክሪን ላይ? የምር እኮ ነው። ኮታብል የሆነ ይሄ ኮታብል አይደለም። ይሄ ተራ ሰው ነው። ፎቁን ለመጠበቅ ውጭ ብሎ እንዲህ አያሳዝንም። አያሳዝንም። ይሄ ይሄ መንጋጋ ነው። አገጭ እኮ እዚህ ባልቲሞር ነው የተሰራለት። ባልቲሞር እንግዲህ ያኔ እንዴት ነበር መገመት ይቻላል እንዴ? አሁን እንደዚህ ከሆነ ተሰርቶ እንዲቆረጥ ሳይሰራ ምን ነበር መገመት ይቻላል? ዜጎቹ መመገብ የሚችል እንዲሆን ትልቅ እርምጃ ተወስዷል። የሌማት ትሩፋት ሲጀመር የነበረውን ሹፈት ታውቃላችሁ። ግን የእያንዳንዱን ቤተሰብ ገመና እንዴት እንደሸፈነ የምታውቁ ታውቃላችሁ፣ የማታውቁ ደግሞ ቀረብ ብላችሁ ይሁ ግን እንደምታውቅ ጠባይ ነው። ወንጀሉ የሚጀምረው ገና አየር መንገድ ስናርፍ ነው። ከግለሰብ ሻንጣ ነው የሚጀምረው፣ የግለሰብን ንብረት ከመስረቅ ነው። ኦርጋናይዝድ የሆነ ኔትወርክ ፈጥረው በፖሊስ ኪድናፕ እየተደረጉ ሰዎች ገንዘብ የሚሰጡበት ጉቦ አላንቀሳቀስ ብሎ ያለው እነዚህ ግን እያሉ ነው ያሉት እራሳቸውን የሚያወዳድሩት ኔትወርክ ከእነ ፓሪስ ከተለያዩ አገሮች ጋር አስገራሚ ነው። ከአፍሪካ ሀገሮች እንኳን አይደለም። መልከ ጥፉ በስም ይደግፉ ማለት ነው። ዛሬ በብልጽግና ጎዳና፣ በብልጽግና ጓሮ፣ በብልጽግና መድረክ ድንጋጤ፣ ፍርሃት፣ መንቀጥቀጥ ሆኗል። ብልጽግና አንገቱን ደፍቷል። ዲጂታል አርሚው አንገቱን ደፍቷል። ሊቋቋመው የማይችል ሰራዊት መቶበታል። በዘጠኝ ወር ውስጥ አዲስ አበባ ውስጥ 310 ሺህ ሰው ቋሚ የስራ እድል ማስያዝ ከዛ ውስጥ ደግሞ ቅጥር ቀርቷል ያላችሁት አልቀረም 57 ሺህ ያክሉ ቁጥጥር ስራ መያዘ ወጣት ነው። ወደ 2.9 ቢሊየን ብድር አገልግሎት የሰጠንበት ነው። አሁንም ቀጣይ የስራ እድል የምንፈጥርባቸው ብዙ እድሎች አሉ እና መሰረታዊ ነገሮችን እየዋሸ ነው እየቀጠፈ ነው የምንለው ኮሪ ጃሉድ ይሻለዋል። ጃሉድ የጃሉ ጭንቅላት ይሻላል። እና ኤርትራ በታሪኩ እንዳሁን የሰጉበት ጊዜ የለም። ለምን ይወረኛል ብሉ ምክንያት አይነግረንም እኮ ምክንያት አይነግረንም። ሰውት መቶ ኤርትራን ይላጫል ወይ ይላ ይላጫል፣ ይላጫል። ደግሞ ተመልከቱ ላላ አድርጎት ጠበቅ አድርጎት፣ ይህ ተጋሩ ከፊት ለፊት መጥቶ ከእግር ግድግዳ ጋር የሚያጋጫቸው ይሄ የቦሌ ፎቁን ለመጠበቅ እኔ ለሻዕቢያ እኮ ደማ ዘምታለሁ ይላል፣ ዘምታለሁ አንዱ የኑሮ ውድነቱን ለማረጋጋት እየሰራን ያለነው ስራ በአንድ በኩል ስራ እድል ይፈጥራሉ፣ በሌላ በኩል ደግሞ የኑሮ ውድነቱን ያረጋጋሉ። ትልቅ የስራ እድል አለ፣ ተጠቀሙበት። ሀብታችሁም በሚገባ እናስተዳድራለን፣ እንዳያችሁስ ደግሞ ለእናንተ ጥቅም መልሰን እናውላለን። ሁላችን ይህንን ትግል ልንቀላቀልበት ይገባል። ይህንን ትግል ልንደግፈው ይገባል። ኢትዮጵያ ተስፋ አላት። ኢትዮጵያ ልጆች አሏት። ኢትዮጵያ ልቃናት አላት። ኢትዮጵያ የሚገዳቸው አሏት። ኢትዮጵያኖች ብቻቸውን አይደሉ ሉ አብይ አህመድ አገዛዙ አብቅቶለታል። የአብይ መጨረሻው በደጅ ነው። የአማራ ህዝብ አይዞ ሰራዊት መጣልህ። የትግራይ ህዝብ አይዞ ሰራዊት መጣልህ። የኢትዮጵያ ህዝብ አይዞ ሰራዊት መጣልህ። የአብይ አህመድ አገዛዝ የአብይ አህመድ አገዛዝ ቀናት ነው የሚቆጠር፣ ይቀር ሊቋቋመው የማይችል ሰራዊት መጥቶለታል። በአንዴ ሁሉ ሊጠቀም እንደማይችል ብቻ ማመን ያስፈልጋል። የወጣቶች መጠቀም የምትችሉበትን አግባብ የስፖርት ማዘውተሪያዎች በተጨማሪነት ቢሰሩ ያላችሁት፣ አዎ ስፖርት ማዘውተሪያም ከዚህ በላይ በስፋት ይሰራል። ምርት በስፋት ይቅረብ። ምርትን በመጨመር ገበያን የሚያዛቡ አካላትን መቆጣጠሪያ፣ የወጣቶች ኮጅዋሊቲ፣ የወጣቶች ሞት የሚያስቀር ጦርነት ሳይመጣ ጦርነት ማስቀር የሚችል ምሁር እኮ ነው ያጣቸው። ኢትዮጵያ እኮ እንጂ ጦርነት መቀስቀስ በአንድ ቃል እኮ የምትቀሰቅሰው ጦርነት። ምን ጣጣለሁ ይህ ምን ያደርግልሃል ነው። ለጌታቸው ረዳ የተጠየቅ ጥያቄ ያለ አንድ ድምፅ በድምጽ የደረሰ የተቆረጠ ነው። በሞባይል ነው የቀረጹት። የነበረው ድባብ አስገራሚ ጀግንነት ነው። ልክ አዙ አፍ ውስጥ ሆና እንደ መናገር ማለት ነው። እንደሚውጣት እያወቀች እንዴት አድርጋ እንደቀለጠችው እንዴት አድርጋ እንዳርገ በገበችው። ስቴጅ ላይ ቁጭ ብሎ ጌታቸው ረዳ እያየ አብርሃም ከኤርትራ ጋር መገናኘት ወንጀል ነው ይላል። ይሄ ሰውዬ እነዚህ ሰዎች አስተምራችሁ በቀጥታ ምርቱን ይዞ መጥቶ እዚህ ስፍራ ላይ ምርቱን የሚሸጥበት በጅምላም በችርቻሮም የሚያከፋፍልበት። በነኚህ የለውጥ አመታት በሰባቱ አመታት ውስጥ ሁለት መቶ ሰባ ሺ ቤቶች አልቀው ለአገልግሎት ክፍት ተደርገዋል። ከሱ ዲጂታል አርሚ ከሱ ብልጽግና አባላት ጋር ሲወዳደር ሳይለንት ማጆሪቲ ማጆሪቲ ነው። እኛ ከነ አብይ ጋር ስንወዳደር ማጆሪቲ ነው። አብይ አህመድ በፈቃደ ስልጣንን አስረክብ። የነ ጋዳፊ ንጣፋንታም አታገኝም። በፈቃድ ወደ ስልጣንን ለኢትዮጵያ ህዝብ ስጥ የኢትዮጵያ ህዝብ መገደል በቅቶታል። ብልጽግና ወንጀለኛ ፓርቲ ነው። ብልጽግና የጥፋት ፓርቲ ነው። ብልጽግና ኢትዮጵያን አድምቷታል። ስለዚህ በፈቃደ ስልጣንን አስረክብ። ኢትዮጵያኖች ተነስተዋል። ኢትዮጵያኖች በቃን ብለዋል። የትም ሀገር ብትሄዱ መንግስት ብቻውን ቤት እየገነባ ለዜጎች ቤት አያዳረስ። የኑሮ ውድነትን በተመለከተ እንደምታውቁት ለህዝብ በድጎማ የሚቀርበውን የምግብ ፍጆታዎች የሚሸጡ የሚለውጡ፣ ዋጋ እየቀያየሩ ለራሳቸው ጥቅም የሚያደርጉትን ጨከን ብለን እያስተካከልን ከእናንተ ጋር ነበረ ብልጽግና። አንዴ የታዘብኩት ነገር አለ። አንዴ ከደደቡ ደደብ ከሆኑ በዛው ነው ደደብነታቸው የሚቀጥለው። አንዴ ከጀዘቡ በዛው ጀዝበው ነው የሚቀሩት። መመለስ የለም መጸጸት የለም ሪሞርስ ነገር ነገር አይሰማቸውም። ትላንት እኮ የኔ ታሪክ እኮ እንደዚህ ነው አይሉ ከሻቢያ ጋር ብሎ ምንም ሰላም ነገር የለም ሁሉም ነገር እንትን አድርገህ ሰላም ንፍጠር ነው ሁሉም ሰላም ወዳድ ነው የአማራም የኦሮሞ የማንም ነው ሰላም ፈጥራለን ነው ጦርነትን የሚጸየፍ ማለት ነው የሚጸየፍ ጦርነትን የሚወድ እዚህ አካባቢ ጆይን አያደረግ ኃጢአት ነው። ትናንት እኮ እንደዚህ ብዬ ነበር እንደዚህ ብዬ ናገር ብሎ አይጸጸጡም፣ አይጸጸጡም። ብልጽግና አካባቢ ያለው ያደገው ካልቸር ስታብሊሽ ተደርጎ ስታብሊሽ አደረገ ነው። አብይ አህመድ እንደዚሁ ተመጣጣኝ ዋጋ ማቅረብ እንዲችሉ ማስቻል ነው። አሁንም ያለብን ትልቁ ጣላት ድህነት ነው። እኛ ፓርቲያችንን ብልጽግና ስንል ኢትዮጵያ ከመቆርቆዝ መላቀቅ መቻል ስላለባት ነው። በዓለም ላይ ካዋረዳ ደህነት መላቀቅ ስላለባት ነው። ሕዝባችን በልቶ ስለሚያድረው ጉዳይ ስጋት ሊሆንበት ስለማይገባ ነው። መገደል በቃን፣ መታረድ በቃን፣ መጨፍጨፍ በቃን፣ መራብ በቃን፣ መድሄት በቃን ብለዋል ኢትዮጵያኖች። መጨረሻ መጥፎ ነው የሚሆነው። ኢትዮጵያኖች ፍርሃታቸውን ሰበሩ። እማማ ኢትዮጵያ ምንላት፣ ኢትዮጵያ ሀገራችን ምዬ፣ ኢትዮጵያ ብለን ምንጠራት መፍትሄ እየመጣለን ሄልፕስ ኦን ዘ ዌይ እርዳታ የመጣልኝ ነው። እርዳታ መንገድ ላይ እንዳለ አየው፣ ልጆቼ እየደረሱልኝ እንደሆን አየው፣ ትላለች ኢትዮጵያ። ልጆቼ ከተኙበት ተነሱ፣ ልጆቼ ከዝምታቸውን ሰበሩ፣ ልጆቼ መፍረሴን መጥፋቴን እንደማይፈልጉ አየው፣ ትላለች ኢትዮጵያ እና አብይ አህመድ ከፍሎ ለመስደብ ለመዝለፍ ለማዋረድ፣ ለመጨፍጨፍ፣ አገርን ለማፍረስ፣ አገርን ለማውደም አሳቹንና አጭበርባሪውን ነፍሰ ገዳዩን አብይ አህመድን ለማንገስ ያስቀመጠው ቅልብ ሰራዊት ዛሬ አንገቱን ደፋ። ይሄ ደግሞ ማንም መጥቶ አይሰራለንም። እየሰማችሁኝ ነው እህቶቼ? ማንም መጥቶ አይሰራለንም። መጀመሪያ ሰላማችንን ማስፈን በሰላም ጉዳይ ላይ የሚመጡ የሚያጣሉ፣ የሚያጋጩ አጀንዳዎችን አለማራገብ ከተሜነትም የሚለካበት አንዱ መስፈርት ነው። ለሰው ልዩ ትኩረት የሰጠንበት ክብር ለነዋሪዎቻችን እና ከኤርትራ ጋር መገናኘት ወንጀል ነው አለ። ጅልጥ ነው፣ ዝም ብሎ ተራ ጅልጥ ነው ማለት። ጅልጥ ያው ጅልጥ ታውቃላችሁ። በእሱ ቤት እኮ እያጋፈጠ እኮ ነው፣ እሰሩት ግደሉት ማለቱ እኮ ነው። ብሎ አንድ ትልቅ ሰው ነው እሱም፣ አርግ አያስፈልግም እንዲህ ብሎ ሲያሳየ ትግል ነው፣ ቀውጢ ትግር ነው የገጠሙት እኔን ኤክስፖዝ የማድረግ ማለት ነው እኔን ኤክስፖዝ አድርጎ በቃ እዛው ሎክ አድርጉት ቆልፉት እንዳትለቁት ብሎ ማለት ነው። ይሄ ትግል ነው። እነሱ ይሄ ጅልጥ ያልኳቸው ራሱ ይሄዱ አዲስ አበባ ከአብይ ጋር ዘና ብሎ የሚመጣ ሰው ነው እና እሱ ግን እንደዚህ አድርጎ ይጽፋል። በጣም ነው የሚዝናኑባቸው። እኔ አዘንኩኝ ዝም ብዬ ገርሞኝም አዘንኩኝ። እና የሰራናቸው ስራዎች ትልቅ የስራ እድል የፈጠሩ የከተማዋ ገቢ በስምንት እጥፍ ከፍ ብሎ ያደገበት ለድሀውም፣ ለሀብታሙም እኩል እድል የሚያገኙባት ከተማ እንድትሆን ማድረግ ችለናል። አዲስ አበባ እንግዲህ ብዙ እርጅና የተጫጫናት ከተማ እንደነበረች እናውቃለን። አሁንም ገና በተሟላ ሁኔታ ከእርጅናው አልወጣችም። እኔ ከልቤ ነው የምላቸው። አሁን አሁን ብልጽግና ይህን ስላስደነገጠው ይህንን አሁን ያለውን እንቅስቃሴ ምን አድርጎ ዳይቨርት እንደሚያደርገው፣ ምን አድርጎ እንደሚያጠፋው፣ ምን አድርጎ እንደሚያደበዝዘው መንገድ ነው የሚፈልግ ሌላ አብይ አህመድ መቼም ሀገርን በመገንባት ኢኮኖሚን በማሳደግ ስራ በመፍጠር ለሀገር መልካምና በጎ ነገር በማምጣት አይደለም አብይ አህመድ ወንጀልን በወንጀል ነው የሆነ ነገር ሲሆን ወንጀል በመስራት ነው ነገሮች የሚያጠፋው እና አንድ የሆነ ትልቅ ክራይም ሊሰራ ይችላል። አሁን አሁን ያለውን ነገር ሽፍት አድርጎ ሌላ ሀሳብ ውስጥ እንድንገባ የሚያደርግበት ትልቅ ክራይም። ይሄ ጥፋት ነው ወይም ደግሞ ትክክል አይደለም ብለው ለሚተቹ ሰዎች የሚራከሰው መንግስት ጨርሶ ሁሉም ነገር ጨርሶ መንግስት በመደባ ስለሰጠ ነው። በልማት ተነሺስም ል እጣ እንደሚወጣው ለምን ክብር አጣ ቤት የሚለውን ስናይ ጉዳዩ ለሌላ ፍጆታ እንጂ ማህበረሰቡ ተጎዳ የሚል ለማህበረሰቡ ከመቆርቆር የሚነሳ አይደለም። ፕሬዚደንት ኢሳያስ ባለፈው በዓሉ ጊዜ ኦሮሞማ ብሎ ቋንቋ ተጠቀመ። ኦሮሞማ። እኔ የገረመኝ ትላልቅ ሰዎች ኢሊት የሚባሉ ሰዎች ኦሮሞማ በማለት ብሎ የኦሮሞ ሕዝብ ላይ ተሳለቀ ምናምን ያለበት ኢንቴንሽኑ፣ ዋና ኢንቴንሽኑ ለምንድን ነው ይህን ቋንቋ የተጠቀምከው? የጠየቁት ጥያቄ ነው እሱ ምንድን ነው ያለኝ? ይሄ ኦሮሞማ ዘሞስት አቢዝድ ወርድ ነው። በብልጽግና መንደር ብልጽግና ይሄ አገዛዝ አቢዩዝ ያደረገው ተርሚኖሎጂ ነው። ክቡር ነው፣ ቋንቋው ክቡር ነው። ልክ ኤርትራዊነት፣ ትግራዊነት ምናምን እንደማለት ነው። ኦሮሞማ ግን አቢዩዝ አድርጎታል። አዲስ አበባ ብልጭልጭ እያደረገ እኔ የአንተ መንግስት ነኝ፣ እዚህ የመንግስት ነኝ እያለ እስፋፋለው፣ ቀይ ባህር ገባለው፣ ኩሽ ነው የአፋር ኩሽ ነው፣ ኦሮሞ ኩሽ ነው። ከዚህ በኋላ የኩሽ ኢምፓየር እዚህ አካባቢ ፈጥርልሃለሁ። ልማቱ ባለድርሻ አካል ያደርግ ነው። እኛ ነዋሪውን ከወይ ጀምረን አይ ከተማችን ጽዱ ውብት ሁን ወይ ይሻሻል በሚለው ላይ ተስማሙ። ክፍት ቦታዎች ያስፈልጋሉ። ከተማ ላይ አእምሮ መመገብ አለበት፣ ስጋ ብቻ መመገብ ያለበት ተንፈስ ማለት ያለበት ወጥቶ መናፈሻዎች ያስፈልጉታል። ጌታቸው ረዳ ለአብይ ኮንትሪቢት የሚያደርገው ነገር የለውም ጨርሶ። ጌታቸው ቢናገር፣ ጌታቸው ቢያወራ፣ ጌታቸው ቢያገሳ፣ ጌታቸው ቢፈሳ፣ ማንም ማንም ማንም ምንም ትርጉም ይሰጠው ምንም የምስራቅ አፍሪካ የምስራቅ አውሮፓ የምስራቅ አሜሪካ ቢያደርገው ጌታቸው ምንም ምንም ምንም ጥቅም የለውም። አድ ሊያደርገው የሚችለው ነገር ነቲንግ አብሶሉትሊ ነቲንግ። ብልጽግናዎች አያቸዋቸው ለእኛ ለሴቶች የሚመኙልን ሽርሙጥና ነው። ስራማ መፍጠር አያውቁም። ህዝብን የሚያሳትፍ ህዝብን የሚያስተዳድር አያውቁም። ይሄ ነው አብይ አህመድ የቀጠራቸው ዲጂታሎች። ይህን ነው የሚፈልጉት። አንድ ባለ ሀብት ነው ይሄን ስፖንሰር ያደርገው ሙሉ ዋጋውን የሸፈነው እስከ አንድ ቢሊየን ድረስ የሚያወጣ ስራን እየሰራ ያለ ባለ ሀብት አለ። በራሱ ወጪ አገሬ ናት የምትገነባው ብሎ ልክ እንደ ግሉ ፕሮጀክት በጀት መደቦ ቆሞ ማሰራት እንጭምር። ገንዘቡ ብቻ አይደለም እንኳ የሚሰጡት፣ ቆሞ ማሰራት እንጭምር። አሰብ ያለበት ባህር ያለበት አሰብ ፈጥርላለሁ ብሎ ያለ አቅሙ የሚንጠራራው አገዛዝ፣ እዘች ጠግ ላይ ያለችው ድሃ እናት ኦሮሞማ ምንድን ነው ብለ ጠይቃታል። ይሄ በፍጹም የኦሮሞ ህዝብ ጥያቄም አይደለም። ይሄ ጥያቄ ለፖለቲካ እንጠቀምበት ኦሮሞማ ብሎ ተሳደበ። ኤርትራ እኮ ጦርነት አወጀበ ኦሮሞ ህዝብ ሆይ ብሎ ድጋፍ ማሰባሰቢያ ብልጽግና ሊጠቀምበት ስለፈለገ ነው እንጂ እና ራሱ ፕሬዚደንት ምንድን ነው ያለኝ ሳያት ከሚያደርግ ጊዜ ጀምረን እኮ የኦሮሞ ህዝብ እናቋዋለን የኦሮሞ ህዝብ ክብር እናቋዋለን። ዛሬም በኦኤምንም ሌላው አጀንዳ እያደረጉት በየዩቲዩብ ምናም እያየው ነበር። ደስ ያለ አንድ ነገር ግን ልንገራቸው። ታየደንዳ በዝርዝር ሄደበት እኔ በጣም የገረመኝ እና ያደነቁት የእሱ ትንታኔ ነው። ቁጭ አርጎ ቁጭ አርጎ ልክ እንደኛ እንዳንዱ ኃላፊ ወይም ደግሞ ሱፐርቫይዘር ሳይቱ ላይ ታገኛላቸው። እነኝም ማድረጋችን ከተማችን ውብ ጽዱ ያደርጋል፣ ከቆሻሻ ያጸዳታል፣ ያሳምራታል፣ ያስውባታል። ጦርነት ፈላጊ ኢትዮጵያ ዝ በድህነት በስቃይ በመከራ በረሃብ በጭንቀት እንዲኖርና ሴቶቹ ደግሞ በመደፈርና በሽርሙጥና እንዲተዳደሩ ነው የሚፈልጉትና እነዚህ ናቸው እንግዲህ የአብይ አህመድ አርሚዎች። አብይ አህመድ ያለው የኢኮኖሚ ፕሮ ፕሮፖዛል ለሴቶች ሽርሙጥና ነው። ይሄ ነው እንግዲህ የና አብይ አህመድ መንግስት፣ ይሄ ነው። እዚህ ጋር ማላሳያችሁ አቶ ጌታቸው በለጠ አትሊስት እንደ ይሄ እንኳን ሙያ እንዳለኝ ያውቃል። አትሊስት ፕሮፌሽናል። የቅድቡ እኮ ማን ነበር? ብስራት ምናምን የሚባለው በሽርሙጥና ተዳደሬን ያለኝ። ወደ ውጭ እየተመለከቱ ሁሉ ጊዜ የሌሎችን አድናቂዎች አይነት በሽታ የያዘን ይመስል ከዚህ ጋራ ኖረን አድገናል። በየደረጃው እየተጋባብን ነው። ከዚህ የመውጣትና ሀገርን የመውደድ በሀገራችን የመውክራት የሚያስችል ነው። ኮሪደር ቅርሶችን ጭምር በደንብ አስተዋውቋል። ያው እኔ ግርድፍ ነው። ግርድፍ ነው። ይሄ ዝምብሎ አጠቃላይ እንትኑ ማለት ነው። ዘ ሞስት አቢውዝድ ተርሚኖሎጂ በኦሮሞ ሕዝብ ኦሮሞማ የሚለው ቃል ነው። አቢውዝ ተደርጓል። ቋንቋ ክቡር ነው። ኦሮሞነት ማለት ትግራዊነት፣ ኤርትራዊነት ምናምን እንደዛ ማለት ነው። ይሄ መንግስት ግን አብይ ለሌላ ነው ፖለቲካን ትርጉም ይዞ እንደ ተረተረትም ጭምር አድርጎ ጨምሮበት ለፖለቲካ እንትን እየዋለበት እየዋለው ያለው ነው ያለው። የታየ ደንዳ ጽሁፍ ካላነበባችሁ ፌስቡክ አንብቡት። የሚገርም ትንታኔ አድርጎ ነው የጻፈ። የፕሬዚደንቱ ንግግር እና የብልጽግና መንደር ጫጫታ ምን እንደሚመስልና እውነት ነው እውነት አደለም፣ የኦሮሞማ ብሎ የተገለጸ ቋንቋ እውነት ነው እውነት አደለም፣ ታየ ደንዳን አንብቡ። የስራ እድል የበረጠልኝ ተመልከቱት፣ እንግዲህ ብልጽግና ኢኮኖሚውን ሰብሮ ህዝቡን ሁሉ ስራ፣ ሴቶቹን ለሽርሙጥና፣ ወንዶቹን ለውትድርና። የብልጽግና የኢኮኖሚ ስትራቴጂ እሱ ነው፣ ወንዶችን ለውትድርና፣ ሴቶችን ለሸርሙጥና። ይገርማል። ምን ነበር ያለው በቀደም ዕለት? አረ ቆይ ምን ነበር ያለው? በእናት ቅዘናም ነው ምናምን ያለው ሳያጣራ የሚገለውን ያለው ፈሪ ብቻ ሳይሆን ቅዘናም ነው ብሎ ራሱ አብይ የተናገረው። እንግዲህ ዛሬ ቅዘናም ማን እንደሆነ አይተናል። ዘመነ ካሴ ያደረገው ንግግር ውስጤን ነው የገባው። የዘመነ ካሴ ንግግር ሁላችን ቆርጠን በጣም በቲክቶክ እንልቀቀው በጣም ትልቅ ነገር ነው የተናገረው። ሌላው ግን ብልጽግና መንደር ስንጫጫ በየ ዩቲዩበሩ የብልጽግና ዩቲዩበሮቹ ያው ይታወቃሉ አይደል? ምድር ኮሳሳ ምንም መተንተን የማይችል በጥላቻ ብቻ የታወረ ግሩፕ አለ። እንደፈለጉ የሚዲያውንቱ ተቆጣጥረውት እንዴት ሲዘውሩት እንደነበረ አይተናል።